የይርጋጨፌ ወረዳ አስተዳደር ምክር ቤት ዋና አፈ ጉባኤ ወይዘሮ ናዝረት ዘኪዮስ የእንኳን ደህና መጣችው መልእክት ባስተላለፉበት ወቅት እንደገለጹት የልማትና የመልካም አስተዳደር ችግሮችን ለመፍታት የተጀመሩ ጅምር ስራዎች በቀጣይነት ተጠናክረው ይቀጥላሉ። በዚህ በገምገማዎች ላይ በቀረቡ ሪፖርቶች ላይ ምክር ቤቱ በጣም በጎድለቶች በተለይ ባልተሰሩ ነገሮች ላይ የራሱን የራሱን ጥያቄ አንስቶ ውይይት ተደርጎበታል። የይርጋጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔም የወረዳውን የ2018 በጀት ዓመት የአንደኛ ሩብ ዓመት ሪፖርት ለምክር ቤቱ ያቀረቡ ሲሆን የመልካም አስተዳደር ችግሮችን በመፍታት ቡና በብዛት እንዲቀርብና ጥራቱን የሚያጎድፉ ተግባራትን በመከላከል አስፈላጊውን የድጋፍና ክትትል ስራ እየተሰራ መሆኑን ገልጸዋል። ቡና ወቅት በመሆኑ የቡና ዝግጅት ቡና በጥራትና በብዛት እንዲገዛ እንዲቀርብ አርሶ አደሩም ደግሞ ጥራት ያለው ቡና ለኢንዱስትሪ እንዲያቀርብ በምል አንዱ የውይይቱ አጀንዳ ነበረ። የትምህርት ገቢ የፊቲ ስራዎችን በተመለከተም የተጀመሩ ስራዎች መኖራቸውን ከአገልግሎት አሰጣጥ አንጻር የረጅም ጊዜ ጥያቄ የነበረው የተቋማት የህንፃ ግንባታም ዘጠና አምስት በመቶ መጠናቀቁንና የተጀመሩ ስራዎችን በቀጣይ አጠናክረው የሚቀጥሉ መሆናቸውንም አቶ ዳዊት አመላክተዋል። በዝርዝር የተገመገሙ ነገሮች ለቀጣይ ግን ለሁለተኛ ሩብ አመት በጥሩ ሁኔታ ስራዎች ተሰርተው አሁን የተጀማመሩ ነገሮች መልካም ናቸው። ይበልጥ ተጠናክረው እንዲሄድ አስተያየት ተሰጥቷል። እኛም ደግሞ የተነሱ ጉዳዮችን በዝርዝር ወስደን ተግባራዊ ለማድረግ ቃለ ገባንበት ጉባኤ ነበረ። በጉባኤው የተገኙት የጌዴኦ ዞን አስተዳደር ምክር ቤት ዋና አፈ ጉባኤ ወይዘሮ ምስጋና ዋቀዩም በወረዳው እየታዩ ያሉ ለውጦች አበረታች መሆናቸውን አንስተው በመሠረተ ልማት፣ በጤና፣ በትምህርትና ሌሎችም ተግባራት አጽንኦት ተሰጥቶ መሰራት እንዳለበትና የቡና ጥራትን ከማስጠበቅ አኳያ ለአተገባበሩ ትኩረት እንዲሰጥ መክረዋል። የቡና ጥራት ላይ ትኩረት እንዲያደርጉ ግብራኤል ወጥቶ ያለ አግባብ ቡና፣ ያልደረሰ ቡና፣ እሸት ቡና፣ የቃሪያ ቡና እንዳይለቀም ጥንቃቄ ማድረግ እንዳለባቸውና ባለሳይቶችም ቢሆን አስፈላጊውን ዝግጅት አድርገው ነው ሳይት መክፈት ያለባቸውና የመንግስትን ግብር መገበር አለባቸው። ባለሳይቶች እስከዚህ እስከ ጥቅምት 30 ድረስ ደረጃ ሀሌታሃ ግብር ከፋዮች ሙሉ በሙሉ ግዴታቸውን ተወጥተው ሳይት መክፈት እንዳለባቸው ጉባኤ መክሮ ወስኗል ማለት ነው። አስተያየታቸውን የሰጡት የምክር ቤቱ አባላት አቶ በላቸው ጅግሶ፣ ወይዘሮ ብዙ ነሽ ዋቁና ሌሎችም በወረዳው ከዚህ ቀደም የሚሰሩ ፕሮጀክቶች አመታትን ያስቆጥሩ እንደነበር በማስታወስ አሁን ላይ በአጭር ጊዜ ውስጥ ተቋማትና የባህል ሙዚየም ተገንብቶ ማየት በመቻላቸው መደሰታቸውን አንስተዋል። አንድ ካፒታል ፕሮጀክት ሲሰራ እስከ 10 ዓመት እስከ 6 ዓመት ይቆይ የነበረው። አሁን ሶስትና አራት ወር ባልሞላ ጊዜ ውስጥ ይህን የመሰለ ሁለት ቢሮ የወረዳ ምክር ቤት ጽህፈት ቤት እና የወረዳ ባህልና ቱሪዝም ጽፈት ቤት ከነ ሙዚየሙ አልቆ መገኘቱ ይሄ እጅግ የሚያስመሰግን ስራ ተሰርቶ ያየንበት ነው። በተለይ አሁን ይሄ ወረዳ የሚታወቀው በቡና በጥሩ ነገር ነው የሚታወቀውና በአኗራዳችን ሁሉ ተለይተን ብንገኝ በለውጥ ብንኖርና ብንገኝ የሚል ነው። ቡና ምርቱን አርሶ አደሩ ሰብስቦ እስኪ ወስድ ድረስ በሌቦች ጉዳይ የተጠናከረ የሮንድ ስራ የተጠናከረ ማህበረሰቡ ራሱ የራሱን የምርት መሰብሰብ አንድ ነገር ነው። ጥራቱን መጠበቅ ሁለተኛ ነገር ነው። ነገር ግን ከአርሶአደሩ እጅ በሌቦች እንዳይነጠቅ ህብረተሰቡን በራሱ በደቦ በሮንድ ስራ እና ጠብቀው እኛም መንግስት አካላት፣ ጸጥታ አካላቶች፣ ፖሊስ፣ ሚሊሻ፣ ህብረተሰቡ በጋራ ሮንድ ስራ በማጠናከር ሌቦች ለምንም አይነት ድርድሪ እንደማስፈልግና አጥፊዎችን በትክክል በህግ አግባብ ተጠያቂ እንደሆኑ ነገር ግን አርሶ አደሩ የለፋውን የሰራውን ምርት በአግባቡ መሰብሰብ እንዳለበትም በዚህ ጉዳይም አጽንኦት ሰጥተን ውይይት አድርገናል ማለት ነው በፋብሪካም ሆነ በየአካባቢው የሚጠመቁ የአልኮል መጠጦች የዜጎችን ጤንነት ከመጉዳቱም ባለፍ የኑሮ ሁኔታን ያቃወሰ በመሆኑ ምክር ቤቱ አሬቄና መሰል መጠጦችን በሚሸጡ አገልግሎት ተቋማት መመሪያና ደንብ በማውጣት ህጋዊ እርምጃ ለመውሰድ መክሮ ውሳኔ አስተላልፏል